ካደረኩሽ እኔ ቹቹሽ አይደለሁም። እሺ እንደተለመደው ወደ ቀጣይ ቪዲዮአችን ከመሄዳችን በፊት ሰላምታ ይላቅርብላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የበጎ ቤተሰቦች እንዴት ናችሁ? እንዲሁም የአፍላ ፍቅር ወዳጆች እኔ ጋር አለሁኝ። አልሐምዱሊላ ሰላም ነኝ። እንግዲች ዛሬ ይዤላቸው የመጣሁት አፍላ ፍቅር ክፍል መቶ ሀያ ዘጠኝን ሲሆን ቹቻ እንግዲህ ዛሬም በቀሏን እንደ እንደቀጠለሽ ነው። ነገር ግን ነገር ግን እኔ በዚያ አጋጣሚ ማለት የምፈልገው ነገር ቹቻ የጸጋን ምላሽ አትችይውም። ተይ ተይ ብሎ እንኳን የሚመክርሽ የለ ለእነ ጸጋ ለእነ ሔለን አልተናገርሽ። ይህንን ስራ መስራትሽን ማን ይምከርሽ? ማን ይምከርሽ? ምክንያቱም አትፋታሽም አትመርሽም፣ አትታውሽም። በቀሏን አትችውም አትችውም። የጸጋን በቀል አትችውም። እና ለማንኛውም ቤተሰብ እስኪ ጸጋ ወደነ ቹቻና ቤዛ ስትሄድ ያደረጉባትን አክት ላሳያችሁ ማለት ነው። በቃ ማለት ማልቀስ አላለቀሰችም፣ ግን ማስለቀስ ነው የቀራቸው። ግን የእሷን በደል ምላሹን ሶስታችሁም ቢሆን አትችሉትም። ባይነኝ እኔ የእሷን በቀል አያሳየኝ። ምን እንደምትሰራችሁ እራሱ መገመት በጣም ቀላል ነው፣ አይደለም ለእናንተ ለእኛ ራሱ በጣም ቀላል ነው። ምን እንደምትሰራችሁ እሷን ውስጡን በጣም ብዙ ነገር እየሰራች ነው። እስኪ ለማንኛውም ቤተሰብ በቀሏን ወደፊት እናያለን። አሁን ወደ ቀጣይ ቪዲዮ እንሄድ። ዝም ብለሽ የተባልሽውን ነገር አድርጊ። ሳቃችሁ ከልባችሁ እንዳለ ያስታውቃል። አጉልባት ተሳፈጭ ነው ይሻልሻል። እሺ፣ በነገራችን ላይ ጸጋ በጣም በጣም ጎበዝ ናት። መተወን አንደኛ ናት። በዛ ላይ ቹቻ ተጨምራበት። እንግዲህ ቤተሰብ ሁላችንም እንዳየ ነው። ቹቻ ለሶስተኛ ጊዜ ቹቻ ሁለት ጊዜ ደብድባታ ላይ ጸጋን ለሶስተኛ ጊዜ ደግሞ ወረቀቱ ምን እንደሆነ ባይታይምና ባይታወቅም ወረቀት አስቀምጣ ነገር ግን ስልኳን ሰርቃታለች። ስልኳን ሰርቃ ጸጋ ወደ ክላስ ወደ ክላስ ገብታ ስልኳን ትፈልጋ ስታጣ ስትወጣ ስታያት ቹቻ ምን ብትል፣ ጥሩ ነው ጸጋ፣ እመኚ በእኔ ምክንያት እኔ በማደርግሽ ነገር ልብስሽን ቀድሽ ካልሄድሽ እኔ ቹቻ አይደለሁም፣ ስትል ጸጋ ቤዛ ከኋላ ሆና ስምት አቤት ውርዴት። እስካሁን ድረስ በነገራችን ላይ ምንም ነገር አልተናገረችም። ለጓደኛም እሷ እንደምመታት አልተናገረችም ነበር፣ ግን ከዚህ በኋላ ምን እንደሚፈጠር አይታወቅም። በነገራችን ላይ ማለት ነው እና ለማንኛውም ቤተሰብ ጓደኞቼ ቤተሰቦቼ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ፣ ኮሜንትም አስቀምጡልኝ ሀሳብ አስተያየታችሁን። በነገራችን ላይ ማለት ነው። በነገራችን ላይ ሁሉም አሪፍ ነው፣ ደስ ይላል፣ ቀጥሉበት፣ ቶሎ ቶሎ ልቀቁልን እያል በትህትና እንጠይቃለን። ያው ደግሞ እንግዲህ ቅዱሴና ፊዮሪ ሌላ ትልቅ ነገርና ደስ የሚል ነገር እየጠበቅን ነበር ነገር ግን እንግዲች ቅዱስ በሌላኛዋ ፍቅረኛ ምን ያክል እንደተጎዳ ውስጡ እንደተሰበረ አይተናል ማለት ነው። እንግዲች ፌዎሪ በዚህ ይህንን ህይወት ያሳለፈችው ይህንን ነገር ስትሰማ እንበዋን እየጠረገች እንበዋን እያፈሰሰች አይዞ ቅዱሴ በማለት አጽናንተዋለች። ግን ወደፊት እነሱና እነሱ ተጣምረው ማየት የሚፈልግ ሰው ካለ ያሳውቀኝ በኮሜንትም ይሁን በላይክ ማለት ነው። እኔ በጣም ነው የምወደው የምጠብቃቸው ማለት ነው። ከምወዳቸውም ከማደንቃቸው የመጀመሪያ ቁጥር አንድ እኔ ፌዎሪ ነው። ሁልጊዜ ነው የምናገረው። ፌዎሪ ሁሉ ነገሯ ነው የሚመቸኝ። በጣም ትች በቃ ትችላለች ትችላለች ማለት ነው። ስራዋም ላይ ሁኔታዋም ላይ በጣም በብዙ ነገር ሁሉንም ነገር ትችላለች። በነገራችን ላይና ያው ደግሞ። ልቧ ስስ ነው። በተለይ ለፍቅር ስለዚህ ቅዱሴን ደግሞ እንደወደደችውም ፊቷ ላይ ያስታውቃል። እና ከዚህ በኋላ የተሻለ ነገር ጥሩ ነገር እንደሚያመጡ ተስፋ አድርጋለሁኝ። ጥሩ ነገር እንደሚፈጠር በመካከላቸው የሆነ ፍቅርና እንደሚፈጠር እርግጠኛ ነው የሰራቸው

ወንድ አይደለሁም ነገር ምናምን ነገር ብሎ አስፈራርቷት፣ እያለቃቀሰኝ ነው። ሶሲ ሶሲ በነገራችን ላይ ውሻ ከሄ ጅብ ካለፈ ውሻ ጮኸ የሚባል ነገር አለ፣ እና ሶሲ ማለት እንደዛ ናት። አንድ ሰው እጁ ላይ እስካለ ድረስ ያን የዛኔ ሰው አያቀውም፣ ግን ያ ሰው ከሄደ በኋላ በማንኛውም ነገር ላይ ለዳማ የሚሆን ጸጸት ምንም አይጠቅምም። በነገራችን ላይ ጸጸት አይጠቅምም እያልኩ ሳይሆን ግን የሚጠቅምበት ቦታ እና የማይጠቅምበት ቦታ አለ። አንዳንድ ሰው እጃችን ላይ እያለ ሳናውቅለት ልኩን ከዛ በኋላ ከሄደ በኋላ ግን ብንጸጸት ምናልባችም ያንሰውላ እናገኘው ላይ መለስ ይችላል ማለት ነው። ስለዚህ እንደዚህ አይነት ጸጸት አይረዳ ማይጠቅም ስናቸው ነው። ስለዚህ የእነሱንም መጨረሻ እናያለን። እኔ ግን ማየት ምፈልገው በቃ ጸጋ ምን አይነት በቀል ልትበቀላቸው ትችላለች የሚለውንና የፌሪን ና ቅዱሴን መጨረሻ ማየት ፈልጋለሁ። እናንተ የኔ ሀሳብ ከሆነ ያላቸው አላቅም። ደግሞ ሌላ የምትጠባበቁት ደግሞ ሊኖራቸውም ይችላል። ስለዚህ እኔ ግን የምጠባበቀው ጸጋ ምን አይነት በቀል ልትበቀል ትችላለች እና ወየው ፌሪንና የቅዱሴን አብሮ መሆን እጠብቃለሁኝ። ለማንኛውም ቤተሰብ እስካሁን ድረስ አብራችሁ የነበራችሁ ከልብ ከልብ እያመሰገድኩ ለቤቴ አዲስ ከሆናችሁ ሰብስክራይብና ላይክ እያደረጋችሁ እንዲሁም ኮሜንት በኮሜንት ሀሳባችሁን መግለጥ አትርሱ። አበረታቱኝ፣ ያግዙኝ እላችኋለሁ። እህት ወንድሞቼ ጀዛኩሙላሁ ኸይረን በበለጠ ጥሩ ቪዲዮ ውስጥ